ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። የግንቦት 16 ቀን 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ አሰፋ አብሬያችሁ ቆያለሁ። በቅድሚያም አረስቶቹ እናስገ የብልጽግና ወታደራዊ አዛዥ በዛሬው ውጊያ እርምጃ ተወስዶበታል። ከፍተኛ አዛዡ እርምጃ የተወሰደበት የብልጽግና ሰራዊት ከፍተኛ ብስጭትና ተስፋ መቁረጥ ውስጥ ገብቷል። ዛሬ በፋኖ እርምጃ የተወሰደበት ወታደራዊ አዛዥ ማን ነው፣ በየትኛው ቀጠና የሚለውን በዜናችን እንነግራችኋለን። የብልጽግናው አገዛዝ መደናገጡን መደበቅ አልቻለም። ከወራት በፊት ቤሳቢስቲን የለኝም ሲል የነበረው ንግድ ባንክ ዛሬ ከመሬት ተነስቶ 120 ቢሊዮን ብር አበድሬ ለመንግሥት ሠራተኛው ቤት እገነባለሁ ብሏል። የከንቲባ ዳነች አበበ መስሪያ ቤት በበኩሉ የቤት መስሪያ መሬት አቀርባለሁ ብሏል። ይህ ሁሉ ጥድፊያ የበዛበት የብልጽግናው ሩጫ የጤና ባለሙያዎችን ንቅናቄ ተከትሎ በቀጣይ የሚፈጠረውን ህዝባዊ ቢተኝነትን ፍራቻ ነው። ዝርዝር የተዘጋጀበት መረጃ ነው። ማሩ ቀመስ ደንቢያ ዛሬ እንዴት ዋለም? በደንቢያ ምን ተፈጠረ? የፋኖ መሪው የዕለቱን ውሎ በዝርዝር የሚያስደምጥበት የተጋድሎ መረጃ በዜናችን አሰናድተን አልተሰሙታላችሁ። ሁለቱ የአማራ ፋኖ ድርጅቶች በአሜሪካ መንግስት መልእክት ላይ ተመሳሳይና ተቃራኒ አስተያየቶች የያዘ መግለጫ አውጥተዋል። ሁለቱም ፋኖ ግልጽ ዓላማ ይዞ እየታገለ መሆኑን በመግለጽ ተመሳሳይ አቋም ሲይዙ፣ በተቃራኒው ደግሞ አንዳቸው ለድርድር በራቸውን ክፍት ማድረጋቸውን ተናግረዋል። በቅድመ ሁኔታም ከዓመታት በፊት ህወሓት ያቀረባቸውን ነጥቦች አንስተዋል። የአደራድሩኝ ተማጽኖ ያቀረበው የትኛው ድርጅት ነው የሚለውን ከዜናችን ታገኙታላችሁ። ወለጋና መተከል ዛሬም የአማራዝ በግፍ የሚገደልባቸው ቀጠናዎች ሆነው ቀጥለዋል። ደሳሌ ጫኔና ባብዬ ጫኔ የተባሉ ወንድማማቾችን ጨምሮ በርካቶች የተገደሉበትን የመተከልን መረጃም ሆነ የውልገውን አሁናዊ ሁኔታ በዜናችን በዝርዝር ልናስደምጣቸው ያሰናዳናቸው መረጃዎች ናቸው፣ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችን ቆዩ እያልን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን አለፍን። የብልጽግና ወታደራዊ አዛዥ እርምጃ ተወሰደበት። የአማራን ሕዝብ ለዘላቂ ውድመትና የተራዘመ መከራ ላይ ለመጣል ጦር ጭኖ የገባው የኦህዴድ ብልጽግና አገዛዝ ዛሬ በጎንደር ጠቅላይ ግዛት ወታደራዊ አዛዡ እርምጃ ተወስዶበታል። የብልጽግናው ሰራዊት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የጣይቱ ክፍለ ጦር አመራሮችንና ሰራዊትን አፍናለሁ ብሎ በተለያየ አቅጣጫ ወደ መቀጠ አውራጃ በርካታ ኃይል ይዞ መግባቱን የገለጸው አርበኛ መልካም ውጣሴ በዚህ ተጋድሎ የወታደራዊ አዛዡን ጨምሮ በርካታ የስርዓቱን ወታደር እርምጃ ወስደንበታል ብሏል። ከቀናት በፊት ብናት ከተማን በብርቱ ክንዱ ተቆጣጥሮ የሚፈልገውን የፖለቲካና ወታደራዊ ስራ ሰርቶ የወጣው የጌጣይቱ ክፍለ ጦር በቀጠናው ለተሰማራው የብልጽግና ሰራዊት የእግር እሳት እንደሆነበት አርበኛ መልካሙ ተናግሯል። ዛሬው ወታደራዊ አዛዥን እርምጃ ከወሰድንበት በኋላ በንዴት እንስሳት የሚጠብቁ እረኞች ላይ ሳይቀር የጭካኔ የጭፍጨፋ ፈጽሟል ሲል የብልጽግናውን ሰራዊት የተለመደ የጦር ወንጀል ገልጾታል። በዛሬው ውጊያ የተገኘውን ድል አስመልክቶ አርበኛ መልካሙ ጣሴ ለጣናት ቴሌቪዥን በሰጠው አስተያየት እስካሁን ድረስ ውጊያ ነው ያለው እንዳቀታኒ ደጋ መልዛ ላይ በር በሚባለው አካባቢ ጥቃት አደርሳለሁ ብሎ ሲመጣ በለይቶ ተኳሽ መሪያቸው ተመቷል። ዛሬ ስሙን ማጣራት አልቻልኩም። አሁን ገና ጦርነቱም እየስላለ እሱ ሲመጣባቸው የአስራ ስድስት አመት ና የአስራ አምስት አመት ከዝረኛ ውሀሌ አጠጡ ሲመጡ እዛው የደጋ መልዛ ህጻናት ናቸው። እነሱን ረሽኖ ወደ ቦታው ለመመለስ ሙከራ እያደረገ ነው። አሁን ወደ ኋላ ሀይል እያጠናከረ በሌላ እየጨመረ ነው። እዚህ ያለው ግን ሀይል መሪያቸውን ይዘው አስከለን ተሸክመው ወደ ኋላ ሄደዋል። ነገር ግን ሌላ ኃይል ተጨማሪም በጎን እያስመጡ ነው። በዚህ ሁኔታ ነው ያለ ነው ሙሉ አልተጠራቀቀም። አሁንም ድረስ ላይ ነው ያለነው ብሏል። ከውራት ወዲህ የብልጽግናው ወታደር ካምፑ ላይ ፋኖች ጥቃት እንዳያደርሱበት ሲፈራ የነበረበት ጊዜ አብቅቶ ዛሬ ግን የአማራ ፋኖ መሪዎች ወዳሉበት ቀጠና በነጻነት ተጉዞ ጥቃት መክፈት ጀምረዋል። የብልጽግናው ሰራዊት ይህንን ሲያደርግን መንገድ ላይ የሚገኙ የፋኖ ኃይሎች መንገድ በመዝጋትና ኢላማ ለሆነው ክፍለ ጦር የጥንቃቄ መረጃ አስቀድመው አያደርሱም። ይህ ለምን እንደተፈጠረ ከጣና ቴሌቪዥን ጥያቄ የቀረበለት አርበኛ መልካሙ ሲመልስ የመንግሥትን ፍላጎት የሚያሳካ ከሄድ በመካከላችን ገብቶ አንዱ ለአንዱ መደራረስን እስከ ማቆም ብቻ ሳይሆን በቀጠለው በምናለብኝነት የፖለቲካ ብልሽት ይስተካከል በሚል ሰበብ በየቀጠለው አሁን የመደራረስም ሆነ የመዋጋት ፍላጎት ያለው አካል አነስተኛ ነው። እኛ ደግሞ ያን አይደለም ፍላጎታችን። ፍላጎታችን ለአማራ ሕዝብ በመዋጋት እስከወጣን ድረስ ጠላትና አጀንዳችን ዋነኛና ዋነኛ ጠላታችን ከቤታችን ከሚስታችን ያስወጣን በመሆኑ ትኩረት ሰጠን እየሰራ ያለ ከጠላቶቻችን ላይ ነው። እሱን እየመታን ያለ። እኛ የጎንዮሽ ጠብ በየትኛውም ቦታ የምንደግፍ ሰዎች አይደለንም። የጎንዮሽ ወረራዎችንም ሆነ ዘመቻዎችን ማድረግ አንፈልግም። እኛ ዋና ጠላታችን ፊት ለፊት ያለ እንዳልኩ፣ የአማራ ንዝብ እያገተ እየገደለ ያለን ዋነኛ ጠላታችን እሱ ነው። እሱን በመፋለም ላይ ነው የምንገኘው ሌሎች ጓዶቻችን ፖለቲካው ተበላሽ በሚል ሰበብ ቆጭታን የመረጠ ብዙ ሀይል አለ። እሱ ወደ እውነተኛው ትግል መጥቶ ይህንን ጠላት ማስወገድ መቻል እንዳለብን ነው መናገር እንፈልገው። አብዛኛው የመንግስት ተልዕኮ ነው በቃ ትግሉን እንዳንታገል ፋን ነው የመዋጋት ሞራሉ እንዲወርድ ነው፣ በመካከል እየገባ እነዚህን ሀሳቦች የሚያራምደው እና ይህንን መቃብለን ብለን የእውነተኛ ዋነኛ ጠላታችን እንድንዋጋ ነው መልእክት ማስተላለፍ እንፈልገው በማለት ተናግሯል። ከአርበኛ መልካሙ ጣሴ ጋር ያደረግነው ሙሉ ቃለ ምልልስ በነገ ዕለት ይጠብቁን። ወደ ተከታዩ መረጃችን አለፍን። ብልጽግና በጫና መንበርከክ ጀመረም። የብልጽግናው አገዛዝ የከተማ መፅንና ህዝባዊ ቤተኝነትን መስጋቱን በግልጽ ያመላከተው ውሳኔ አሳይቷል። ከየትኛውም የትግል አይነቶች ሁሉ የከተማ መጽና ህዝባዊ ቢተኝነት ለአምባገነን ስርዓቶች የመጥፊያ መንገድ መሆኑን የተረዳው ብልጽግና በምሁራን በኩል የተነሳበት የጥቅማጥቅም ጥያቄ ሱናሚ ሆኖ ሊጠርገው እንደሚችል የተረዳ ይመስላል። ለዚህ ስጋቱ ማሳያ የሆነው ደግሞ በቀጥታ በብልጽግናው ሊቀመንበር የሚታዘዙት የኢትዮጵያ ንግድ ባንክ ፕሬዚዳንት አቤ ሳኖ ከአዲስ አበባ ከተማ አስተዳደር ጋር ባደረጉት ስምምነት 120 ቢሊዮን ብር ለመንግስት ሠራተኛው የቤት መስሪያ ብድር አዘጋጅቻለሁ ማለታቸው ነው። በባንኩም ሆነ በአገዛዙ በኩል ቀድሞ ባልተያዘ ቅር ላይ 41 ሺ የመንግስት ሰራተኛ ተጠቃሚ የሚያደርግ የመኖሪያ ቤት ፕሮጀክት ይዤ መጥቻለሁ ሲል የገለጸው የአዲስ አበባ ከተማ አስተዳደር ለመምህራን ቅድሚያ ሰጣለው ሲልም አስታውቋል። ሆኖም የዚህ ፕሮጀክት ጅማሮም ሆነ የዛሬው መግለጫ የህዝባዊን ቢተኝነትን ስጋት እንጂ ቀድሞ ያልታሰበበት እንደነበር ባንኩ ከወራት በፊት የብድር ጥያቄ ብልጽግናው መንግስት ጠይቆት ነበር። የብልጽግናው መንግስት ለበርካታ ስንቀፈጅ ፕሮጀክቶቹ ማስፈጸሚያ የገንዘብ አቅርቦት የሚወስደው ከኢትዮጵያ ንግድ ባንክ ነው። ባንኩ ደግሞ መንግስት ያልከፈለኝ ከ300 ቢሊዮን ብር በላይ አለኝ፣ እሱን ገንዘብ ክፈላይ ብሎ መጠየቁ አይዘነጋም። የብልጽግናው መንግስትም ኢትዮጵያን የአስር ትሪሊየን ብር ባለ እዳ ማድረጉ ሳያንሰው ለንግድ ባንክ ብድር ፍለጋ ዓለም አቀፍ ተቋማትን ሲማጸን እንደነበር በራሱ በመንግስት ሚዲያዎች ሳይቀር ነበር የገለጸው። የወይዘሮ አዳነች አበቤ መስሪያ ቤትም ቢሆን የመኖሪያ ቤት መስሪያ ቦታ እንደሌለውና በዚህ ጉዳይ ምንም አይነት እቅድ እንዳልነበረው መስከረም ላይ በምክር ቤቱ ስብሰባ ላይ ማስታወቁ ይታወሳል። የዛሬው የሁለቱ ተቋማት ስምምነትም ጭንቀት ወለድ መሆኑን የሚናገሩት የፖለቲካ ተንታኞች የባንክ ብድሩ መምሩንና የጤና ባለሙያዎች ላነሱት የጥቅማጥቅም ጥያቄ ማዘናጊያ ነው ሲሉ ተናግረዋል። መምህራንና የጤና ባለሙያዎችን ጨምሮ ሁሉም የመንግስት ሰራተኞች የኑሮ ውድነቱን ታሳቢ ያደረገ የደመወዝ ጭማሪ፣ የጥቅማ ጥቅምና የሙያ ነጻነት ጥያቄ ሲያቀርቡ መቆየታቸው ይታወቃል። ዛሬ በብልጽግና አገዛዝ በኩል የቀረበው የማዘናጊያ ቅድም በመላው ኢትዮጵያ የተነሳውን የመምህራን የጤና ባለሙያዎችን የጸጥታ መዋቅሩንና የመላው መንግስት ሰራተኞችን ጥያቄ የሚያዳፍን መሆን እንደሌለበት የፖለቲካ ትንታኞች ይናገራሉ። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። በደንቢያ የሆነው ምንድን ነው? የአማራን ሕዝብ በጠላትነት ፈርጆ ጦር ያዘመተው የሁዴድ ብልጽግና አገዛዝ ዛሬ በጎንደር ጠቅላይ ግዛት ደንቢያ አውራጃ ከባድ ኪሳራ ደርሶበት በአጸፋውም የተለመደ ጭካኔውንና የጦር ወንጀሉን ፈጽሟል። ሁለት ክፍለ ጦሮችን የያዘውና ከ3000 በላይ ሰራዊትን በ32 ተሽከርካሪ ጭኖ ወደ ደንቢያ የገባው የብልጽግናው ሰራዊት የፋኖን ብርቱ ክንድ ሊቋቋም አልቻለም ተብሏል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦርና የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ደግሞ አንድ ብርጌር ተሳታፊ በነበሩበት በዛሬው ተጋድሎ ከአምሳ በላይ የብልጽግና ሰራዊት እርምጃ ተወስዶበታል። የጠላት እቅድ የፋኖ መሪዎችን አፍናለሁ ብሎ ነበር የሚለው የአጼዎቹ ክፍለ ጦር አመራሩ አርበኛ ዘመነ ምረት ነገር ግን የአማራ ፋኖ ባደረገው ብርቱ ተጋድሎ የብልጽግናን ሰራዊት በብርቱ በመመከት ከባድ ኪሳራ እንዳደረሰበት ተናግሯል። የአማራ ፋኖ መሪዎች በመካከላቸው የተፈጠረው የመሪነት ጉጉት፣ የውጭ አስተባባሪ ተወካዮቻቸው ክፍፍልና የጣልቃ ገብጆች በትግሉ ላይ መብዛታቸው አሁናዊ የፋኑን ትግል ለብልጽግና ሰራዊት ምቹ አድርገውለታል። ከውራት በፊት በአማራ ግዛቶች ውስጥ እንደፈለገ መንቀሳቀስ ፈተና ሆኖበት የነበረው የብልጽግና ሰራዊት አሁን ላይ የፋኖ መሪዎችን ለማፈን በርካታ ኃይሉን እስከ ማንቀሳቀስ የደረሰ ድፍረት አግኝቷል። የራሱን ካምፕ በስጋት ይመለከተው የነበረው ይህ ሰራዊት ዛሬ ግን የፋኖን ካምፕ ለማጥቃት መንቀሳቀስም ጀምሯል። ዛሬም በተመሳሳይ ከ3 ሺህ በላይ ሰራዊቱን ጭኖ ወደ ደንቢያ በመግባት ከፍተኛ የንጹሃን ጭፍጨፋ የፈጸመው የብልጽግና ሰራዊት በፋኖ በኩል ግን የከፋ ጉዳት ሊያደርስ የሚችል ጥቃት አልፈጸመም። በዛሬው ተጋድሎ ዙሪያ አስተያየቱን ለጣና ቴሌቪዥን የሰጠው አርበኛ ዘመነ ምንም እንኳን መሪዎችን ለማፈን ሰራዊታችንንም ለመበተን አልሞ ቢመጣም ይህ ነው የሚባል ጉዳት ማድረስ አልቻለም። ከዚህ ልክ ከ50 በላይ ሰራዊቱን እርምጃ ወስደንበታል። ነገር ግን በርካታ ንጹሃንን ገድሎብናል፣ ንብረት አውድሞብናል፣ ቤት አቃጥሎብናል ብሏል። የተፈጠረ ነገር መሰለ 61 ኛና 51ኛ ክፍለ ጦር በደንቢያን በሰባት አቅጣጫ ነው ወረሩና ያለን ለሉም ከሰላሳ አንድ በላይ አውራል መኪና ነው የገባው እኛን ለማፈንና እዛ ደንቢያ ላይ ሜዳ ስለሆን ድረስ ያው ያለውን ሀይል እንውጣለን የሚልክል ኦልሞስት ከሶስት ሺህ በላይ ወታደር ነው የተሳተፈው። በዚህ አምነሻው ውጭ ማለት ነው ስልሳ አንድ እንዳለች አምሳ አንደኛ እንዳለች ነው የገባቸው። ኮሌል ስንታየው መመለነት ነው እንግዲህ ይህንን ይህ አካል ገብቶ ከፍተኛ ውጊያ ሲናካሄድ ዋለ ነው በእኛ በአንድ ገጥ ሰብረን ወጥተናል። በምንሰብርበት ሰዓት ከፍተኛ ጉዳት ያደረስንበት እንግዲህ በዚያ ውጊያ ጠናት ከፍተኛ በተለይ ምንዝሮ የሚባለው ቀበሌ ላይ ሰብረን ስንወጣ ከፍተኛ ትንቅንቅ የተደረገው አጋጣሚ ሆነ። በእኛ ላይ የደረሰው ጉዳት የለም። ጠናት ላይ ግን ከአምሳ በላይ ሀይል ተጎርቶበታል። በጣም ሽንፈት ሲደርስበት እኛ ሰብረን እንዲወጣ ሲያውቅ እንግዲህ በእኔ ተወልጄ ካደኩበት በጎንደር ግረ ወረዳ እዚህ ዘንጋጅ ማርያም ልዩ ቦታ ሰረተ ምትባል የትውልድ ቦታ ላይ ያንን ታርጌት አድርጎ የትውልድ ቦታ ከአስር ቤት በላይ የሚያካተሉት አንድ የህዝብ አድርጎ የሚሰጡ ወስጦ የአጎቴን አካፍለውታል። እንዲሁም ደግሞ የካሚሶለ ህጻናት የአራት አር ፐርሰንት የአምስት አራት ሚሊዮን ማህበረሰቡ ሩቶች ያመልካቸው ያገኙትን ህጻናት የጨፈጨፉ ዶሮ ሳይቀር እንኳን ከብት ዶሮ ሳይቀር እየገቡ ነው ቤት ያካተሉት እና ምን አይነት አውዳሚ ስርዓት እንደሆነ አማናታች ነው። ይህን ያደረጉት ማህበረሰቡ ይሰቀጣል፣ እኛንም ሞራል ይነካ ከሚል አኳያ እኔ በእነሱ ነው ማስልላቸው። ይህን ስርዓት በሚፈጽሙ በኢትዮጵያ ውስጥ ታሪክ እንዲህ ያለ አውዳሚ ስርዓት አይቻለውትም። የትኛውም እንድ ስርዓት ሊሆንም እንደዚህ ያለ አውዳሚ በስጋ ዝምድና እየቆጠረ የሚያወድን እንግዲህ አይቼ አላውቅም። በታሪክም የታሪክ መምህር ነኝ። አይቼ እንደዚህ ያለ ስርዓት አይቼ አላውቅም። ስጋ እየቆጠረ ዝምድና እየቆጠረ የእኔ ትውልድ ዝምድና ስላላቸው ብቻ የኔን መንደር ለይቶ የኔ የተወለደ ቤቴ፣ በዚያ ኑሮ የለኝም የኔ ፋኖ ከቦታ ቦታ እየተንቀሳቀስሽ የሚሰራ ግን ትውልድ ቦታ የለም ነጥሎ እዚያ አካባቢ ላይ ማህበረሰቡ ላይ ከፍተኛ ጉዳት ቃጠሎ ንብረቱንን ከታቱ ፍላ በጥ ነው ገድቦ የገደለ ሕፃናትንም ገሏል። ቤትም አውድሟል። የእናት አባት ንብረት እንዳለ ልብስ አወጡ እንዳለ ንብረታቸውን ከብቶቻቸውን ሁሉ አቃጥለዋቸዋል። ይመስለኛል ይህ ሞራል የሚጎዳልን የበለጠለ ችግር የሚያነሳሳ በጣም የስርአቱን አስከፊነት የሚያረጋግጥ በጣም አስቀያሚ እንግዲህ ኤርሚያስ ለበውቀት ከፕሪንስን ታየው ጋር ለመቀናጀት ከአውዳሚው ስርዓት ጋር እንግዲህ በውቀት የረውዳ አስተዳዳሪ በዚህ ኃላፊነት ይወስዳል። እንዲሁም ኤርሚያስ የሚባለው የዞኑ ሰታናፊ በበላይነት የመራው አማራ ተወልዶ የአማራ ንብረት ዘር እየቆጠረ እያወደመ ነው። በእንደዚህ ያለ የፖለቲካ ጨዋታ የሚጫወት የአውዳሚው ስርዓት አካል የሆነ ነው። እንግዲህ ምን አይነት ስርዓት እንደሆነ ምን አይነት ስርዓት እንደሆነ ህዝብ ይፍረድ። የሚያሳዝን ነገ ወደፊት በታሪክ የሚያስጠይቃቸው እነሱንም ናይ ነገ በግጠኝነት ነው የምናገረው። እኛ ልንንጠባጠብ እንችላለን ግን ትውልድ ግን በወንጀል የሚጠይቃቸው እነዚህ ሰዎች ና የጠየቋቸው ሰዎች በወንጀል የሚጠይቃሉ ነገር። የብልጽግናው ሰራዊት የደረሰበትን ሽንፈት ተከትሎ በንጹሀን ላይ በተለይም የፋኖ ቤተሰቦችን ንብረት በጅምላ ሲያወድም ውሏል። ወደ ተከታዩ መረጃችን አለፍን። ሁለቱ የፋኖ ድርጅቶች ለአሜሪካ አምባሳደር ጥያቄ ምላሽ ሰጡ። በኢትዮጵያ የአሜሪካ ኤምባሲ ትናንት በኢትዮጵያ ጉዳይ ያወጣው የአምባሳደር አርቪን ማሲንጋን መልእክት ተከትሎ የአማራ ፋኖ ህዝባዊ ድርጅትና ና የአማራ ፋኖ ብሔራዊ ኃይል መግለጫ አውጥተዋል። ሁለቱም ድርጅቶች የኤምባሲውን መልእክት በመልካም ጎኑ መመልከታቸውንና ለሰላም በራቸውን ክፍት ማድረጋቸውን ገልጸው ሆኖም ፋኖ ተጨባጭና ሰላማዊ የሆነ አማራጭ ይዞ ይምጣ የሚለውን የኤምባሲውን መልእክት ላይ ቅሬታ እንዳላቸው ገልጸው ሁለቱም ድርጅቶች የኤምባሲውን መልእክት በመልካም ጎኑ መመልከታቸውንና ለሰላም በራቸውን ክፍት ማድረጋቸውን ገልጸው ሆኖም ፋኖ ተጨባጭና ሰላማዊ የሆነ አማራጭ ይዞ ይምጣ የኤምባሲው መልእክት ላይ ቅሬታ እንዳላቸው ገልጸዋል። የአማራ ፋኖ ህዝባዊ ድርጅት ሀሳቡን ሲገልጽ በአምባሳደር አርቪን ማሲንጋ መልእክት ላይ እንደተመለከት ነው። ፋኖ ተጨባጭና ሰላማዊ የሆነ አማራጭ ይዞ ይምጣ የሚል ጥሪ ቀርቧል። ይህ ጥሪ ግን የሚታገልለትን አላማ በማኒፌስቶ ደረጃ ግልጽ ያደረገውንና ከአሜሪካ ከአውሮፓ ህብረት ከአፍሪካ ህብረትና ኢጋድ ወኪሎች ጋር በአካል ተገናኝቶ ዝርዝር አማራጮችን በጽሁፍ ያቀረበውን አፋድ የማይመለከት ነው ብለን ወስደነዋል ብሏል። በቅርቡ መደራጀቱን የገለጸው የአማራ ፋኖ ብሔራዊ ኃይል በበኩሉ በአምባሳደሩ መልእክት ላይ ፋኖ ግልጽ ወይም ተጨባጭ አላማዎች የሉትም የሚለው ሀሳብ በተዘዋዋሪ የሚሆን ባልታሰበበት ሁኔታ በጣም ያሳስበናል። የተከበሩ አምባሳደር፣ ከትልቅ አክብሮት ጋር በመጥፋት ስጋት ውስጥ ካለ ሕዝብ ህልውና የበለጠ ህጋዊ ወይም የበለጠ ምን ዓላማ ሊሆን ይችላል? ዓላማችን ከህልውና ስጋት አንጻር ህይወትን መጠበቅ መሆኑን መልሰ ልንገልጽ እንወዳለን ሲል ቅሬታውን ገልጿል። ይህ መሆኑ አሜሪካ ለዘመናት ያዳበረችውን የሰብአዊ መብት ተቆርቋሪነትና በመላው ዓለም ያሉ ግጭቶችንና ጦርነቶችን በሰላም ለመፍታት እያደረገች የምትገኘውን ሰፊ ጥረት የሚያግዝ ሆኖ አላገኘነውም ሲል የገለጸው አፋድ አክሎም በተቃራኒው አገዛዙ በግትር የጦረኝነትና የጨፍጫፊነት ፖሊሲው እንዲጸና ራሳቸውን ከመንግስታዊ የጅምላ ጭፍጨፋ እየተከላከሉ የሚገኙትን ተፋላሚዎቹን ደግሞ ተጠራጣሪ እንዳያደርጋቸው ስጋት አለን ሲል በመግለጫው ቅሬታውን አቅርቧል። አፋድ በመግለጫው አክሎም አንደኛ፣ የብልጽግና አገዛዝ በራሱ ዜጎች ላይ የድሮን ጥቃት እንዲያቆም የተጠየቀው ፍትሐዊ በመሆኑ አሜሪካ በዚህ አቋሟ እንድትጸና እንጠይቃለን። ሁለተኛ የድሮን ጥቃቶችን ጨምሮ ሌሎች የጦር ወንጀሎችንም የሚመረምር ገለልተኛ የሆነ ዓለም አቀፍ አጣሪ ቡድን እንዲቋቋምና በውጤቱ መሰረትም ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን። ሶስተኛ በአጠቃላይ ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን ሁለንተናዊ ትግል በተለይም ይዘቱ ልዩ የሆነውን የአማራ ሕዝብ የጸረ ጂኖሳይድ የሉና ትግል በአግባቡ እንዲረዳውና ጥርት ያለ አቋም እንዲይዝ ጥሪ እናቀርባለን። በመጨረሻም አማራ ላይ ያነጣጠረውን ብሔር ተኮር የገዢው ፓርቲ የጥላቻ ፖለቲካ ከስር መሰረቱ የሚነቀል የስርዓት ለውጥ እንዲመጣና የአማራ ህዝብ ብቻ ሳይሆን መላ የኢትዮጵያ ህዝብም ለአምስት ዓመታት የናፈቁትን ሰላምና ስር ነቀል ለውጥ እንዲጎናጸፉ ለማገዝ በአዲሱ የአሜሪካ አስተዳደር ፈርቀዳጅነት የዓለም አቀፉ ማኅበረሰብ ከሚያደርጋቸው አውንታዊ ጥረቶች ጋር ለመተባበር እንደ ወትሮ በቅንነት ዝግጁ መሆናችን እናረጋግጣለን ሲል መግለጫውን አጠናቋል። የአማራ ፋኖ ብሔራዊ ኃይል በበኩሉ ለሰላማዊ ውይይት ሁሉን አሳታፊና ታማኒነት ላለው ንግግር በሩን ክፍት ማድረጉን አስታውቋል። ለዚህ ደግሞ ሰባት ቅድመ ሁኔታዎችን ያስቀመጠ ሲሆን በዋናነትም ጦርነቱ በአስቸኳይ እንዲቆምና የፌዴራል አጋር ኃይሎችን ጨምሮ የሀገር መከላከያ ሰራዊት ከአማራ ክልል እንዲወጣ፣ የብልጽግና ፓርቲ ጽህፈት ቤቶችን በሙሉ ይፍረሱ፣ የአማራ ክልል የፖለቲካ አመራሮችን ከስልጣን ማባረርና በፋኖ አደራዳሪነት ስልጣን በሰላማዊ መንገድ ለሽግግር አስተዳደር እንዲሸጋገር ሲል የጠቀሰበት ይገኝበታል። በአማራ ክልል ኢንተርኔትና የስልክ አገልግሎትም እንዲከፈት ሲል አፋባ ቅድመ ሁኔታ አስቀምጧል። በመጨረሻም መተከል እና ወለጋ የሚፈጸመው የአማራ ግድያ ተባብሶ ቀጥሏል። በአማራ ህዝብ ላይ የተጠና እና የተቀናጀ ሁሉን አቀፍ ጥቃት ከሚፈጸምባቸው ቀጠናዎች መካከል የኦሮሞ ክልል ወለጋና የቀድሞ ጎጃም ጠቅላይ ግዛቱ መተከል ቀዳሚዎቹ ናቸው። የጣና ቴሌቪዥን ምንጮች ባደረሱን መረጃ እንዳስታወቁት ባለፉት ሁለት ቀናት እንደ አዲስ በተጀመረው የወለጋ ቀጠና ጦርነት በተለይም በአንገርጉትን አሪ ደንጎሮና ጃርጋ ጃርቴ ወረዳዎች በርካታ ንጹሃን በጭካኔ መገደላቸውን ተናግረዋል። በእነዚህ ቀጠናዎች ካለፉት 48 ሰዓታት ጀምሮ የተቀናጀ አማራን አሳዶ የማጥቃት ወንጀል እየተፈጸመ መሆኑን ገልጸው በዚህም የስልክ አገልግሎት መቋረጡን ተናግረዋል። ይህ በእንዲህ እንዳለ በቤኒሻንጉል ጉሙዝ ክልል መተከል ዞን አማራን ማዕከል ያደረገ ግድያ መፈጸሙን ተበዳዮች ተናግረዋል። በቀድሞው የጎጃም ክፍለ ሀገር ውስጥ በነበረው መተከል አውራጃ የሚፈጸመው ማንነት ተኮር ጥቃት ባለፉት ሰባት ዓመታት በተከታታይ ያለማቋረጥ ሲፈጸም የቆየ ሲሆን ባለፉት ሦስት ዓመታት ደግሞ በከፋ መልኩ እየተፈጸመ ይገኛል። በአማራ ተወላጆች ላይ ዘረፈጂ ጦርነት ከመከፈቱ በፊት አማራው በገፍና በግፍ ሲጨፈጨፍባቸው ከነበሩት ምድሮች መካከል አንዱ የሆነው መተከል አውራጃ በቀጠናው አሁንም ስልታዊ በሆነ መልኩ አማራው ላይ የሚደረገው ጭፍጨፋ ተጠናክሮ ቀጥሏል ሲሉ ተበዳዮች ለጣና ቴሌቪዥን ተናግረዋል። መረጃውን ያደረሱን የጣና ምንጮች በመተከል ድባጤ ወረዳ ሴርቪያን ቀበሌ ኳልጎጥ፣ ደሳሌ ጫኔና ባብዬ ጫኔ የተባሉ ወንድማማቾችን ጨምሮ በርካታ ንጹሐን አማራዎች በዘግናኝ ሁኔታ ተጨፍጭፈዋል ብለዋል። ምንጮቻችን አክለውም አማራ በመሆናቸው ብቻ መገደል መሳደድና መፈናቀል በተደጋጋሚ እየተፈጸመ ይገኛል ያሉ ሲሆን በዚህም መሰረት ሲሪቨን ቀበሌ በግፍ የተገደሉ የአማራ ተወላጆችን ስም ዝርዝራቸውን ገልጸዋል። እንደ ምንጮቻችን ገለጻ አስከሬናቸው የተገኙት ሟቾች አምስት ሲሆኑ ወንድማማቾቹ ባብዬ ጫኔ፣ ደሳሌ ጫኔ፣ መኳንን ይታይህ፣ ጌታቸው ባብዬና ጥላ የተባለ አርሶ አደር አማራዎች በግፍ ተጨፍጭፈዋል በማለት ተናግረዋል። ወጣት ጌታቸው ባብዬ የአቶ ባብዬ ጫኔ ልጅ ሲሆን ይህም ማለት በጭካኔ የተገደሉት የአንድ ቤተሰብ አባላትን ቁጥር ሶስት ያደርሰዋል ማለት ነው። የመተከል አማራ ሕዝብ አቋቁሞት የነበረውን የወሰንና ማንነት አስመላሽ ኮሚቴ ስራውን በአግባቡ እንዲሰራ ሲጎተጉት መክረሙ ይታወሳል። ለአጎራባች የፋኑ መዋቅሮችም ኑ እናታግሉን የሚል ተደጋጋሚ ጥያቄ ማቅረቡን መዘገባችን ይታወሳል። አማራን በብሔር ማንነቱ ለይቶ መግደል በኦሮሚያ ክልል አሩሴ ዞንም በተመሳሳይ ካለፉት ሁለት ቀናት ወዲህ ተጠናክሮ መቀጠሉን ምንጮቻችን ገልጸዋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የግንቦት 16 2017 ዓ ም የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች እና ዜናዎቻችን እንደርሷችሁ፣ የዩቱብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር